መጽሐፈ ዕዝራ ሱቱኤል ምዕራፍ ስምንት መለሰልኝ፣ እንዲህ አለኝ፣ አንተ ራስህ ገምግመው። እኔ ከነገርሁህ ምልክት የተደረገ ብታይ ልዑል እግዚአብሔር የፈጠረውን ይህ ዓለም ይጐበኝበት ዘንድ ያለውን ጊዜው እንደደረሰ ያን ጊዜ በእሱ እወቅ። በዚህ ዓለም በየሀገሩ ሽብር በሆነ ጊዜ፣ አሕዛብም በታወኩ ጊዜ፣ ህዝቡም በተጋጋ በተጋፉ ጊዜ አለቆችም በተዋጉ ጊዜ መሳፍንቱም በደነገጡ ጊዜ ስለዚህ ነገር ልዑል እግዚአብሔር ከጊዜው አስቀድሞ እንደተናገረ ጊዜ ወቅ በዚህ ዓለም የሚሆነው ሁሉ አስቀድሞ በነበያት እንደተናገረ ኋላ ሰው ሆኖ ስጋ ለብሶ እንደታየ ታየ። ልዑል እግዚአብሔር የፈጠረው ዓለምም እንደዚሁ ነው። መጀመሪያ በሄኖክ፣ በኤልያስ አድሮ ድዌ በመፈወስ ሙት በማስነሳት ያስተምራል። ኋላ ግን በስራ በግርማ መለኮት ይገለጻል። ባመነባት በሀይማኖቱ በምግባሩ በአጢያት አምልጦ መዳን የተቻለ የተቻለው ሰው ከነገርሁህ መከራ የሚድን እሱ ነው። ከዚህ ዓለም ከተለየ ኋት በርስቴ በጉልቴ! በመንግስተ ሰማያት ሕይወትን ያያል። ዛሬ ትእዛዜን ቸል ያሉ ሰዎች ያን ጊዜ መከራ ይቀበላሉ። እኔን መፍራት የተዉ የናቁኝ እኔ እየረዳኋቸው በሕይወት ሳሉ በአምልኮት የማያቁኝም ሁሉ በገሃነም ይጻጻራሉ። እነሱ ከሞት ነጻ ሆነው ሳሉ የልቦናዬም ትዕግስት ብዙ ሆኖላቸው ሳለ በሕጉ የታበዩ ሰዎችም ሁሉ ልብ ያላደረጉኝ ናቁኝ ሰዎችም ሁሉ ከሞት በኋላ በገሃንም ያውቁኝ ዘንድ አላቸው። አንተ ግን የሚመጣው አለም መንግስተ ሰማያት ስለነሳቸው ነው ነውና ጻድቃን በዓለማቸው በመንግስተ ሰማይ እንዲድኑ መርምር እንጂ ሀጣን እንዲፈረድላቸው አትመርምር አለኝ። መለስሁለት፣ እንዲህ አልሁት ከካፊያ ዝናብ እንዲበዛ በኋላ ከሚድኑ ጻድቃን የሚጠፉ ሀጣን እንዲበዙ ቀድሞም ተናገርሁ፣ ዛሬ ምናገራለሁ አልሁት። መለሰልኝ እንዲህ አለኝ፣ ዘሩ በእርሻው ልክ እንደሆነ የሰውም ፍርዱ እንደ ስራው ነው። ጻድቃን በውስጡ የሚኖሩባት መንግስተ ሰማይ ለጻድቃን ሳይሰጥ ዛሬ በዘር በተክል ያዘጋጀሁት ይህ ዓለም በጊዜው ጊዜ ያልፋል ያልፋልና አጫጁም አራጁ አራሹ እንደ ገመተው ነው አለኝ አለምን ስለ አለምን ስፈጥር ማንም ማን አልነበረምና ሀጣን ይወጡ ጻድቃን መንግስተ ሰማይ ይግቡ ባልኩ ጊዜ የሚከራከረኝ የለም አሁንም የሞት ፍለጋ በሌለበት በህግ ለዘላለም ጸንተው ሊኖሩ በአትክልት በአዝ እርት በተዘጋጀ በዚህ ዓለም ከተፈጠሩ በኋላ በክፉ ስራቸው ይህ ዓለም ሲታወክ ባየሁት ጊዜ እነሱም እነሆ በክፉ ስራቸው ሲጠፉ በዚህ ዓለም በተሰራው ስራቸው እነሆ ይህ ዓለም ሲጻጻር ባየሁት ጊዜ ሄጄ ጥቂት እሸትን አሸሁ። ከብዙም ዘለላ እኔ ጥቂት ዘለላን አዳንጉ ጥቂቶች ጻድቃን ከብዙም ዛፍ እንደ ተክል መረጡ። ከአበው አብርሃምን ከንቱ ሲሆን የተፈጠሩ የሀጣን ብዛታቸው ይጠፋል። በብዙ ስራ የጸናች ዘላላኤ ዘለላዬ ተክሌ ትጠበቃለች። በምግባር በሃይማኖት የጸናች አብርሃም፣ አንተ ግን ዳግመኛ ሰባት ቀን ብትጾም ብትጸልይ ግንብ ባልተሰራበት ምድረ በዳ የሄድህ የእንጨት ፍሬ ብቻ ብትበላ፣ ስጋም ያልበላህ ወይንም ያልጠጣህ የእንጨቱ ፍሬ ብቻ በቀር ስጋ ባትበላ ወይንም ባትጠጣ፣ ወደ ልዑል ወደ እግዚአብሔር ሁልጊዜ ብትጸልይ መጥቼ እነግርሃለሁ አለኝ። ከዚህ በኋላ እግዚአብሔር እንዳዘዘኝ ስሙ አርፋድ ወደሚባል ምድረ በዳ ሄድሁ፣ በሳር ውስጥ ተቀመጥሁ። የምድረ በዳንም ፍሬ ተመገቡ። የበላሁትም ፍሬ ያጠግበኝ ነበር። ከዚህ ከሰባተኛው ቀን በኋላ በሳር መካከል ተኝቼ ሳለሁ እንደ ቀድሞው ልቦናይ ታወኩኝ። አንደበቴን አንቅቼ በልዑል በእግዚአብሔር ፊት እናገር ጀመርኩ። አቤቱ ጌታዬ፣ ተክል እህል በሌለበት ምድረ በዳ ፈጽመህ ታየህ አልኩ። አንተ እስራኤል ሰማኝ በመካከላችሁ እነሆ እኔ ሕጌን እሰራለሁና ሕጌንም ብትጠብቁት ዋጋ ይሰጣችኋልና ለዘላለሙም ትከብሩበታላችሁ። ና ቃሌን አድምጠኝ አልክ። አባቶቻችንም በሕግህ ተቀብለው አልጠበቁም፣ በስራትህም አልጸኑም። ያንተ ገንዘብ ስለሆነ ይጠፋ ዘንድ አይቻልምና ከህግህ ወገን ግን አልጠፋም። ህግ ያንተ ገንዘብ ስለሆነች የሰራላቸውን ህግ አልጠበቁምና ህግህን ተቀብለው ያልጠበቁ ሰዎች ጠፉ። ምድርም ዘርተውባት ባታበቅል፣ ምድርም መርከቡን ከጫኑባት በኋላ ብታሰጥም፣ ያን ጊዜ የዚያ የዘሩ ጊዜው ቢሆን፣ የዚያም የመርከቡ ጊዜው ቢሆን፣ በዚያም የመብሉ የመጠጡ ጊዜው ቢሆን ምድርን ዳግመኛ እንዳይዘሩባት ባህርንም ዳግመኛ መርከብን እንዳይጭኑባት በእቃውም ዳግመኛ መብል መጠጥ እንዳይዘጋጅበት፣ ሕግን ተቀብለው ያፈረሱ ሰዎች እንደዚሁ ይጠፋሉ። አቅንቼ ባየሁ ጊዜ በቀኝ በኩል የምታለቅ ሴትን አየሁ። ቃሏን አስምታ ትጮኋለች፣ ሰውነቷን ፍጽማ ታዝላለች፣ ልብሷንም ቀዳለች፣ በራሷም አመድ ነስንሳለች። ያ ቀድሞ የማስበው አሳቤም ተለየኝ። ወደ እሷ ተመልሼ ምን ያስለቅስሻል? ልቦናሽን ለምን ታሳዝኛለሽ? አልኋት። ጌታዬ፣ በራሴ በመጣብኝ መከራ አለቅስ ዘንድ ተወኝ፣ ፍጽሜ እኔ አዝኛለሁና ልብ ሆናይም አዝናለችና፣ በመከራዬ ላይ መከራ ጨምራለሁ አለችኝ። ምን ሆንሽ ንገርኝ አልኋት። እኔ ባሪያህ ከጥንት ጀምሮ መካን ነኝ። ሰላሳ ዘመን ከባሌ ጋር ስኖር ልጅ አልወለድሁም። እኔ ግን በዚህ በሰላሳው ዘመን በየጊዜው በየሰዓቱ፣ በመዓልትም በሌሊትም ወደ ልዑል እግዚአብሔር ጸልይ ነበር። ከዚህ ከሰላሳ ዘመን በኋላ የባሪያውን ልመና እግዚአብሔር ሰማ፣ ሐዘኔንም ሰማኝ። መከራዬንም ድካሜንም አይቶ አንድ ልጅ ሰጠኝ። በሱ እኔን ፈጽሞ ደስ አለኝ፣ ባሌንም ደስ አለው፣ የሀገሬንም ሰዎች ሁሉ ደስ አላቸው፣ እግዚአብሔርንም አመሰገኑ። በብዙ ድካምም አሳደግኩት። ከዚህ በኋላ ከዚህ በኋላ አካለ መጠን በደረሰ ጊዜ ሚስት አጋባውት ሰርግን ሰረኩለት።